ገነር እርሱ አጎበን አርሰና ለውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር። እንደምንከረማችሁት ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የሚመቻችሁ ከሆነ እንዲሁም የሌላ ክለብ ደጋፊ መሆናችሁ ይህ ክለብ ምን ላይ ነው የሚለውን ወይም ደግሞ የደጋፊውን ሪያክሽን ማየት የምትፈልጉ ከሆነ አንደኛው የልብ ደጋፊ ዚጋር አለውና፣ ሰብስክራይብ እያደረጋችሁ በሰሞን ትችላላችሁ። ነባሮች ላይክ ሼር፣ እንዲሁም ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቱብ ቻናላችንን ሞቅ ደመቅ እንድታደርጉላት ስል በአክብሮት ጠይቃለው። የባለፈው የጠየኳችሁን ሼር አድርጉ፣ አዲስ ሰብስክራይበሮች አርሰናሎች እንብዛ ባልኩት መሰረት የተወሰነ ለውጥ አልች አይቻለው። ይቀጥል ባይነኝ ተመልሻለሁ። እንግዲህ ከጨዋታ በኋላ ያስረኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር አርሰናል ከሜዳ ወቶ በርንሌን አስተናግዶ ነበረ፣ የሁለት ለዜሮ ድልን ተጎናጽፎ ተመልሷል ማለት ነው። ስለ ጨዋታ አንዳንድ ነገር ለማለት ነው የመጣሁት። እውነት ለመናገር ይሄ ጨዋታ ሁለት አይነት ይዘት ነው ያለው፣ ፈረስት ሀፍና ሰከንድ ሀፍ። በሚገርም ሁኔታ ሰከንድ ሀፍ እኔ ብዙም ደስ አላለኝም አይኖ ዋናው ነገር ስሪ ፖይንት ነው ሌላም ሌላም ነገሮች ሊኖሩ ይችላሉ ነገር ግን ምን መሰላችሁ አስበው ባለፈው ቲክቶክ ላይ የሆነ ቪዲዮ እያየሁ ነበር የአርሰናል ኤክስፔንሲቭ ትኬት ስንት ነው ብሎ አንድ ቲክቶከር የኤምሬትስ ስቴዲየምን መግቢያ ትኬት እየጠየቀ በጣም ኤክስፔንሲቭ የሚባለው ትኬት የባየር ሙኒክ የቻምፒዮንስ ሊጉን ቼክ አድርጎ ወደ 45000 ፓውንድ በኢትዮጵያ መቱት፣ በ220 ምናምን መቱት በኢትዮጵያ። ኢስ ፋኪን ኤክስፔንሲቭ። ከዛ አስቡት 45000 ኢቭን በኢትዮጵያ አስቡት። ከፍላችሁ ገብታችሁ የአርሰናል ደጋፊ ሰከንድ አፍ የዛሬን ፐርፎርማንስ ማየት ደግሞ አዌም ሆኖ አዌ ሆኖ ከለንደን አርሰናል ለንደን ነው የሚገኘው። ከለንደን ወደ ሁለት መቶ ምናምን ማይልስ ተጉዘው ሄደው ደጋፊዎች እንደዚህ አይነት ፐርፎርማንስ ባያዩ አሪፍ ነበር። ከረፍት በኋላ ያለውን ዶንጌ ሚሮንግ እያጉረመረምኩ ምናምን፣ አይደለም ዋናው ነገር ሶስት ነጥብ ነው። ሶስት ነጥቧን ባንካችን ውስጥ ገቢ አደርገናታል። ዋናው ነገር እሱ ነው። የአርሰናልም ደጋፊ ቀር ብሎት የተመለሰ የለም። ኢንጀነራል ነው የምላችሁ ኳስን ለመየት ሄዳችሁ ምናምን። ነገር ግን ይመስለኛል የቻምፒየንስ ሊግ ጨዋታ ማክሰኞ ስላቫ ፕራግ ጋር አላቸው። ሜቢ ለዛ ሀይል ለመቆጠብ ይሁን ምን ይሁን እንደ ፈረስት አፍ የነበረው ፐርፎርማንስ አይደለም ሰከንድ አፍ ላይ ያየሁት ነገር። ግን ፈረስት አፍ ላይ የሚገርም አርሰናል ነበረ። በጨዋታ ረገድ ሙሉ ለሙሉ ዶሚነንት አድርገን እነሱ በሎ ብሎክ እንደጠበቅ ነው። ለመከላከል ነበር አስበው የገቡት። ነገር ግን ሊስን የአርሰናል ሚድፊልደሮችን ሳላደንቅ አላልፍም። በዚህ አጋጣሚ ኤብሪ ቼዜ፣ ዙቢ ሜንዴ እና ራይስ ሊስን ዲስጋይስ ብዙ ጊዜ አብረው የተጫወቱ አደለም። ከተወሰኑ አመታት በፊት የአርሰናል ሚድፊልደርን ካያችሁ ዛሬ ላይ የሚጫወቱት አልነበሩም። ቶማስ ፓርቴ ግራኒት ጃካ እና ኦዴጋርድ ነበሩ። እነዚህ ደግሞ ዛሬ ሜዳ ላይ አልነበሩ። እነዚህ አዲስ የተቀናጁት የመሃል ቦታ ተጫዋቾች ዙቢ ሜንዲ እና ኢብሪ ቼዚ ቶሎ ከዴክላን ራይስን፣ ስለ ዴክላን ራይስ በኋላ በደንብ እናወራለን። አሪፍ የሚባል እንቅስቃሴ ፈርስታፍ ላይ ያደርጉ ነበረ። አንደኛ ማኔቱ ጋር እንደሚጫወት የትኛው የቱ ፖዚሽን ጋር እንደሆነ ፎርሜሽኑን ካላያችሁ በስተቀር ሜዳ ላይ ሮቴት ያደርጉ ነበር። ይሄ ደግሞ የአርሰናልን ተገማችነት በጣም በጣም ከባድ አድርጎት ነበረ። ስለ አንድ ልጅ የዛሬን ጨዋታ ሁለት አይነት ይዘት እንዲኖረው ስላደረገ አንድ ተጫዋች መውራት ፈልጋለሁ። ቪክቶር ዮኮሬዝ አይ ቲንክ ዛሬ የአርሰናል ደጋፊዎች ምን ያህል ኦፍ ዘ ቦል ቪክቶር ዮኮሬዝ ለአርሰናል ቁልፍ ሰው እንደሆነ አይታችኋል። እኔ አርሰናል ሆም ብለው ጉልበት ለመቆጠብ ምናምን ሰከንድ ሀፍ ላይ ያሳዩት ፐርፎርማንስ እንደዛ ነው ብዬ አላስብም በፍጹም ነው ማላስበው። ምክንያቱም ደግሞ የአርቴታን ንዴት ከፊቱ ላይ መለከት ነበር። ሂወዝ ኖት ሀፒ በሰከንድ ሀፍ ፐርፎርማንሱ አይኖ አዌ ዊን ነው ቀላል በቀላሉ ከዛ ሜዳ ላይ ነጥብ ይዘ መውጣት የምትችልበት ግራውንድ አይደለም። ነገር ግን ዋናው ነገር ስሪ ፖይንታችንን ማግኘታችን ሆኖ ሰከንድ አፍ ላይ ግን ቪክቶሪ ኮሬዝ የሚሰጠውን ጥቅም በሚካኤል ሜሪኖ ማግኘት አልቻለም። ሚካኤል ሜሪኖን ብሌም እያደረግኩ አይደለም። ሚካኤል ሜሪኖ የአጥቂ አይነት ባህሪ የለውም። አይኖ ጎል ማስቆጠር ላይ ሂ ሶ ጉድ። ነገር ግን ከጎል ማስቆጠር ውጪ ቪክቶር ኮሬዝ የተጋጣሚ ተጫዋቾችን ተከላካዩን ያሸብራል። እንዲሁም ሙሉ ኦፍ ዘ ቦል የሚሰራቸው ስሮች ተጫዋቾቹን ከጨዋታ ውጭ ያደርጋቸዋል። አንዳረግ ፖዚሽናቸውን ሚክስ ያደርጓል። ያህ ደግሞ አንድ ተጋጣሚ ክለብን የራሱን የሆነ ስትራክቸር ይዞ ጨዋታ የጌም ፕላኑን ለመተግበር እንዲቸገር ያደርገዋል። ያም ነበረ እየሆነ የነበረው። ተጫዋቾቹን ወደ ተለያየ አቅጣጫ ይዟቸው ይሄዳል። ስፔሶችን በማጥቃት እንዲሁም ረጅም ኳስ ሲጣል እሱ ነበር ሲያሸንፍ የነበረው። ፈርስት ሀፍ ላይ የሚገርም የሚገርም ፐርፎርማንስ ነው ያሳየው። ስለ ዛሬው ጨዋታ ካወራን ምናልባቱ ሙሉ ጨዋታ ቢሰለፍ የዛሬው ማን ኦፍ ዘ ማች ሊሆን ሊችል የሚችልበት ቻንስ በጣም ሰፊ ነበረ። ኤኒዌይስ የመጀመሪያው ጎልም ያስቆጠረው ቪክቶሪ ኮሬዝ ነው። አራተኛ የፕሪሚየር ሊግ ጎሉን ማስቆጠር ቻለ። አስራ አራተኛው ደቂቃ ላይ ነበረ የመጀመሪያ ጎላችንን ያስቆጠር ነው። ኦፍኮርስ ሴት ፒሴጌን ኦሌ ኦሌ ልጁማን ነው ክሮስ ያደረገው ትናንትና የነገርኳችሁን ፍላሽ ባክ አድርጋችሁ አስታውሱ ዴክላር ራይስ ካልን ማን እንላለን ጋብርኤል እንላለን ነገር ግን ዚስ ታይም ጋብርኤል ስኮር አይደለም ያደረገው ሰከንድ ቦል ተጫወተ አሲስትን ያደረገው ሌላ አይነት የሴት ፒስ ባህሪ ነበረ ዴክላር ራይስ ወደ ኋለኛው የበርንሌይ ጎል አግዳሚ ጋር አትሻማው እሱን ኳስ በእግሩ ጋብርኤል መልሶ ሰከንድ ቦል ተጫወተ። ጋብሪኤል የመታተን ኳስ ደግሞ ቪክቶሪ ኮሪዝ በጭንቅላቱ በማስቆጠር አርሰናል የጎል አርሰናል አንድ ለዜሮ በሆነ ውጤት ጨዋታውን መምራት ጀመረ። እኔም የስ ዲስ ኢዝ ዋት ዊ ዋንት አልኩኝ። ምክንያቱም ከአሁን በኋላ በርንሌ በዲፕሎ ብሎክ የሚያስቀምጥ ምንም ጉዳይ የላቸውም። አይኖ ዲፌንድ ሊያረጉ ሲያረጉ እንደነበሩት ተከላክሎ ለመውጣት ከዛም በኋላ አንዳንድ ቻንሶችን አግኝተው ሞክረው አቸው ውጤት ይዞ ለመውጣት ሊሞክሩ ይችል ነበረ። ነገር ግን ብዙም ጊዜ አልሰጠናቸውም። ምን አይነት ካውንተር አታክ ነው! እዚህ ጋርም ቪክቶር ኮሬዝን አለማድነቅ አይቻልም። በመጀመሪያ ሴት ፒስ ለመጠቀም ሞከሩ፣ አሰቡ። በርንሌዎች በአርሰናል ግብ ክልል የእጅ ውርወራ አገኙ። የእጅ ውርወራውንም የቀኝ መስመር ክንፍ ተከላካያቸው ዎከር ካይል ዎከር እንዲወረውር እንዲወረወር ወደ ግራ የአርሰናል የማጥቃት ክንፍ ቦታ ላይ የበርንሌ የግራ የማጥቃት ወይም ደግሞ የአርሰናል ግብ የሚገኝበት የግራ ክንፍ አካባቢ ነው የወጣው ክንፍ። ስለዚህ ከቦታው ተነስቶ የእሱ ቦታ ላይ ባልሆነ ቦታ ላይ እጅ ሊወረውር ሄደ። ያን ጊዜ የወረወረውን ኳስ በካውንተር አታክ የእኛ ጋብርኤል ክሊን አረገ። ከዛ በኋላ አይ ቲንክ ኤብሪቼ ይዜ መሰለኝ ኳሱን ረጅም ተጫወተው። ለማን ይደርሳል? ቪክቶሪ ኮሬዝ እዚ ጋ ነው። አይ ዶንት ቲንክ ኤብሪቼ ይዜ ቡካዮ ሳካ እዚ ጋ ነው። የቪክቶሪ ኮሬዝን ማድረቅ የሚገባል ለዚህ ካውንተር አታክ ሁለት ተጫዋቾች ቪክቶሪ ኮሪዝን ተቀላቀሉ ኢብሪቼዜ እና ትሮሳርድ ነገር ግን ለኢብሪቼዜ እንዳገባ አድርጎ ከማቀበል ይልቅ ምክንያቱም እሱ ብሎክ የሚደረግበት ቻንስ ሊኖር ስለሚችል ዋት ኤ ሆሪዞንታል ፓስ ምን አይነት ድንቅ ፓስ ነው ለትሮሳርድ ለምን ለትሮሳርድ ምክንያቱም ካይል ዎከር ያን ኳስ ሊከላከለው አይችልም ሊወረውር ሄደው ቦታውን ጥሎ ከኃይሎ ከር ኦረዲያውን የእሱ ቦታ እየተጠቃ ነው። ትሮሳርዲያችን ኳስ ኮንትሮል አደረገ በሚገርም ሁኔታ ክሮስ ሴንተር አደረጋት። ዴክላን ፋኪን ራይስ በጭንቅላቱ የሚገርም የሚገርም ጎል አስቆጠረ። አርሰናል ሙሉ ለሙሉ ልንገራችሁ ፈረስታፍን እውነት ለመናገር አራት ለዜሮ እየመራን መውጣት እንችል ነበረ። ቡካዮሳካ እጅግ የማይታመን ሁለት ኳሶች አሪፍ አግኝቶ ነበረ ከዛ በላይ ማድረግ ይችል ነበር በቡካዮሳካ አቅም አይ ዶንት ቲንክ ሶ ቡካዮሳካ ጉዳት ላይ ሆኖ የሚጫወት የመሰለኝ ነው ትንሽ ማቆም ቡካዮሳካ እየተመለከትኩ ስላልሆነ ከዛ በኋላ ግን ሰከንድ አፍ የመጣው አርሰናል ሌላ አርሰናል ነው በፍጹም ብዙም ኢንተርቴን የማያደርግ ፍላት የሆነ ጨዋታውን ገለናል ብለው ስላሰቡ ይሆናል ምክንያቱም በርንሌ እኔ ምን ብዬ አስብ ነበር መሰለህ እውነት፣ በርንሌ አሁን መልበሻ ክፍል ውስጥ ምን ብለው ይነጋገሩ ይሆናል? በእርግጠኝነት ቢነጋገሩ ሞር ጎል እንዳይገባብን ነው እንጂ አቻ ወይም እናሸንፋለን፣ ከዚህ ጨዋታ ነጥብ ይዘን እንወጣለን ማለት ይሄ ይሄ በምንድን ነው በቁም መቃዠት ነው የሚሆነው። ምክንያቱም አርሰናል ዲስ ሲዘን በዘጠኝ ጨዋታ ሶስት ግብ የተቆጠረበት አርሰናል ላይ በ 45 ደቂቃ 3 ግብ አስቆጥረህ ማሸነፍ በ45 ደቂቃ ሁለት ጎል አስቆጠረህ አቻ መውጣት እንዴት ብለህ ልታስቦ ትችላለህ ስለዚህ በእርግጠኝነት ሜይ ቢ ብዙ ጎል እንዳይቆጠርብን ከቻለን የተወሰነ ጎል ለማቃለል ብለው ያሰቡ ይመስለኛል ግን ምንድን ነው የሆነው ቪክቶሪ ኮሬዝ ተቀየረ አይ ቲንክ የሆነ ኮንፈርት አልተሰማኝም ኖክ ይሰማኛል ብሎኝ ነው ይቀየርኩት ብለዋል ሚካኤል አርቴታ። ጨዋታው ሊያልቅ ሲል ፈርስት አፍ ሊያልቅ ሲልም በኤልቦ ፋውል ተደርጎብኛል ብሎ ለዳኛው ኮምፕሌን ሲያቀርብ ሰምቼዋለሁ። ተበሳሽቶ ሶሪ፣ ሰምቼዋለሁ፣ አይቼዋለሁ። ከዛ በኋላ ሰከንድ አፍ ላይ ቪክቶሪ ኮሬዝ ወጣ። አርሰናል ጨዋታውን መቆጣጠር ከበደው። በርንሌ ኳሱን ይዘውት ነበረ ግን ኦፍ ዘ ቦል አርሰናል ስራውን እየሰራ ነበረ። 45 ደቂቃ አርሰናል መጥፎ ወይም ደግሞ ለማየት ደስ የማይል አርባ አምስት ደቂቃ ሰከንድ አፍ ነበረ እያልኳችሁ ነው። ስለዚህ አርሰናል ኳሱን አልተቆጣጠረውም፣ በርንሌ የተቆጣጠሩት ነገር ግን፣ አሁንም በሚገርም ሁኔታ አንድም ሴት ፒስ ሳይመዘገብ የዛሬ ጨዋታም ተጠናቋል። እንደኔ ሀሳብ ኤፌ ለዳቪድ ራያ ወንበር ይዞ እንዲገባ መፍቀድ አለበት። አዎ፣ ምክንያቱም ዳቪድ ራያ ምንም እየሰራ አይደለም። ሰልችቶታል። ቁጭ ብሎ መረቡ ጋር የሚመጣውን ነገር ቢጠባበቅ ይሻላል ባይነኝ። አሁንም ክሊንሽት፣ ሰባተኛ ክሊንሽታችንን ማስመዝገብ ችለናል። ያ ዋናው ነገር ይሄ ነው፣ ጨዋታውን አሸንፈን መውጣት። አይኖ በዘጠናውም ደቂቃ ቤስት የሆነ ፐርፎርማንስ ወይም ደግሞ ጥሩ ጨዋታ አይተን ባለመውጣታችን ሜይ ቢ ሊከፋን ይችላል ነገር ግን ሁተፋኪን ኬር ለምን መሰላችሁ ከዚህ በፊት አሪፍ እየተጫወትን ዋው ዋው ዲስ ኢዝ አርሰናል ምን አይነት የጨዋታ ፍሎ ነው እያልን እያልን መጨረሻ ላይ ዋንጫውን ማሳካት ሲያቅተን ግን ቦትለርስ ብሎ ሆኗል አሁን ግን ዊ ዶንት ኬር አባውት ጨዋታ ነጥባችንን ሰብስበን ውጤት ተኮር የሆነ አርሰናል ነው እየተመለከትኩ ያለሁት። በዛው ይቀጥል፣ ምንም አይመለከተኝም። ዋናው ነገር ሜጀር ትሮፊ ወደ ኤምሬትስ ስቴዲየም መምጣት አለበት። ስለ ዛሬ የጨዋታ ስናነሳ አንድ ልጅ መጥቀስ እፈልጋለሁ። ሌላኛው ዴክለን ራይስ በእኔ በኩል የጨዋታው ማን ኦፍ ዘ ማች። ስለዚህ ልጅ እናውራ። ዴክላን ራይስን ሜዳ ላይ ላየው እኔ አሁን የዛሬ ሜዳ ላይ ዴክላር ራይስ ያረገጠው ሳሩላ ሜዳ ላይ ለመኖሩ አምኖት ሹር ኤቭሪዌር ነው መታየው መከላከሉ ላይ ቦክስ ቱ ቦክስ ኳሊቲ የሆነ ተጫዋች። ለምን ይሄን ተጫዋች ከሌላ ዲፌንሲቭ ሚድፊልደር አይኖ ካሴዶ አዝ ዌል ጥሩ ተጫዋች ነው። ነገር ግን ሊስን ዴክላን ራይስ ጋር ፕሊዝ አታወዳለሁ ሴት ፒስ የአርሰናል አስፈሪ የሆነው ነገር ሴት ፒስ ዋና ኢንጂነሩ ዴክላን ራይስ ነው ዋና ማሽኑ ተጠቃሚው ዴክላን ራይስ የሚያሻማው ኳስ ነው አደጋ እየፈጠረ ያለው በዚህ አጋጣሚ ደግሞ ስለ ሴት ፒስ እናውራ አሁን ሴት ፒስ እኮ ላይክ ፔናሊቲ ሆነ አርሰናል ምክንያቱም አርሰናል ኮርና ሲያገኝ የተጋጣሚ ክለብ ደጋፊዎችን ኖቲስ አድርጋችኋል። ሼክ ነው የሚያረጉት ላይክ ዊጎ ፔናሊቲ። የአርሰናል ደጋፊዎችም ደግሞ በዛው ልክ አርሰናል ኮርና ሲያገኝ ፔናሊቲ ያገኘን ነው የሚመስለው ከኔ ጨምሮ። አሁን በቃ ልናገባ ነው በቃ ልናገባ ነው፣ ኦማይ ጋድ። ኒኮላስ ዦቬር አይ ቲንክ መደነቅ የሚገባውን ያክል አልተደነቀም። አይ ቲንክ ዘንድሮ ከተደነቀበት ይልቅ ላስት ይር ስለሱ ብዙ ይወራ ነበር። ዘንድሮ ብዙም ሚዲያ ላይ በተደጋጋሚ ስሙ ሲነሳ አላየውም። ምናልባትም እንግሊዛዊ ስላልሆነ ይሆናል። ዋናው ነገር እንደነገርኳችሁ ሶስት ነጥብ ይዞ መውጣት ነው። ምክንያቱም አርሰናል ከኢንተርናሽናል ብሬክ አሁን ኖቬምበር ኢንተርናሽናል ብሬክ ከመምጣቱ በፊት ኤቭሪ ጌም ባይ ጌም ጨዋታ አሸንፈን ሶስት ነጥብ ይዘን መውጣት አለብን። እነበረ እያደረግነው ነው አንድ የፕሪምየር ሊግ ጨዋታ ብቻ ነው የቀረን። እሱም ኔክስት ዊክ ከሜዳችን ውጭ ወጥተን ሌላኛው ዘንድሮ ወደ ፕሪምየር ሊግ ያደገውን ሰንደርላንድ። ቀላል ተጋጣሚ አይደለም። የደረጃ ሰንጠረዥ ላይም ማየት ትችላላችሁ። ቶፕ ሲክስ ውስጥ ያለ ቲም ነው። ግራኒት ጃካ ደርቢ እንለዋለን። ግራኒት ጃካን ድጋሚ አርሰናልን በሌላ ማሊያ ሲገጥም ልንመለከተው ነው ማለት ነው። ከኢንተርናሽናል ብሬክ ከመውጣታችን በፊት ያለ የፕሪሚየር ሊግ ጨዋታ እሱ ነው። እሱን አሸንፈን ኢንተርናሽናል ብሬክ እንወጣለን። ከዛ ጸሎት ማድረግ ነው። ለምን ድጋሚ ኢንተርናሽናል ብሬክ ተጫዋቾቻችንን በጉዳት እንዳናጣ። ምክንያቱ ግን ለምን ይመስላችኋል? ከኢንተርናሽናል ብሬክ በኋላ እጅግ ከባድ ጨዋቶች ያኔ ነው የሚመጡት። ያኔ አስቸጋሪ ሳምንቶችን እናሳልፋለን በጌም በጌም ረገድ ሆፕፉሊ ነጥብ ይዘን እንወጣለን። የመጀመሪያው ከኢንተርናሽናል ብሬክ መመለስ በኋላ መጀመሪያ የምናደርገው ጨዋታ ኖርዝ ለንደን ደርቢ ቶትናም ሆትስፐርን በሜዳችን አስተናግደን የምንገጥምበት ጨዋታ ነው። በመቀጠል ደግሞ ቻምፒዮንስ ሊግ በሜዳችን ባየር ሙኒክን የዘንድሮ ጠንካራ ባየር ሙኒክ ነው። በቡንደስሊጋ ማሸነፍ ብቻ ሳይሆን ተጋጣሚዎቹ ላይ ሶስትና ከዛ በላይ ግብ የሚያስቆጠር ጠንካራ ባየር ሙኒክ ነው። ሃሪኬን ድጋሚ አርሰናልን ሶ ሜቢ በአንድ ሳምንት ውስጥ ሁለት ኖርዝ ለንደን ደርቢ ልናይሉ፣ ምክንያቱም ያው ሃሪኬን ኤክስ ቶትናም ፕሌየር ስለሆነ ማለት ነው። ከዛም በኋላ ደግሞ ከባየር ሙኒኩ ጨዋታ በኋላ የሚመጣው በስታምፎርድ ብሪጅ ቸልሲን ሌላ የለንደን ደርቢ ነው። ስለዚህ ከነዚህ ጨዋታ ይሄን በድል ይሄን ወር እንጨርስና ከኢንተርናሽናል ብሬክ በኋላ ደግሞ የሚመጡትን የቤት ስራ ጌም ባይ ጌም ተራ በተራ የእጃቸውን እየሰጠን ሶስት ሶስት ነጥባችንን ገቢ እናደርጋለን ማለት ነው። ለዛሬ የመጣውበት ፖይንት ይሄን ይመስላል። ከተመቻችሁ ላይክ አድርጉ፣ ካልተመቻችሁም ላይክ አድርጉና ቢስተካከል የምትሉትን ኮመንት ሴክሽን ላይ ያሳውቁኝ። ለዛሬ የመጣውበት ፈረስ ይሄን ይመስላል። አማውት ፒስ ከሞን ዩ ገነርስ።